ሰላም እንደት ናችሁ? እንደት ሰነበታችሁ? ዛሬ በጥያቄያችሁ መሰረት እንግዲህ ኮሜንት ላይ ባስቀመጣችሁ ላይ መሰረት ዌብሳይት እንግዲህ አንድ ተቋምን ዌብሳይት ያንን ድርጅት ዌብሳይት ስንሰራ የምንከተላቸው እንዲያው ምን በምን መንገድ ቢሆን መልካም ነው ብላችሁ የጠይቃችሁ የነበረ ቴሌጋ ዶሜን ኔሞች እንዴት ማግኘት አለብን የሚሉ ነገሮችን የጠየቃቸው የነበር እነሱን ነው እሱን ነው ይችላቸው መጥቶ ዛሬ እንግዲህ ከኢትዮ ቴሌኮም ፖርታል ተጠቅመን እንዴት ክሬት ማድረግ እንችላለን፣ ዶሜን ኔሞችን የሚሉትን እንግዲህ ማይ ኢትዮ ማይ ፖርታል ፖርታል ማይ ፖርታል ሎት ኢትዮ ኢትዮ ቴሌኮም ኢትዮ ቴሌኮም ዶት ኢቲ ብላችሁ ሰርች አድርጋችሁ ግቡ። እንግዲህ ማንኛውም ብራውዘር ላይ የምትፈልጉት ብራውዘር ላይ ከሄዳችሁ በኋላ ማይፖርታል ዶት ኢትዮ ቴሌኮም ዶት ኢቲ ግቡና ቀጥሎ የሚመጣላችሁ ላይ ሬጂስተር የምትሏ ጋ ዚች ላይ ሬጅስተር የምትሏ ጋ እንጫናለን ማለት ነው። እዚህ ሬጂስተር የምትሏ ላይ ለምሳሌ ሳራ ሳሙኤል የአባት ስም ቢሆን፣ ኢሜል አድረስ ለምሳሌ ኢሜል አድረስ እናንተ የምትፈልጉትን አይነት የኢሜል አድረስ ልትሰጡት ትችላላችሁ። ለምሳሌ እኔ ለምሳሌ ምን ሚል ኢሜይል ልጠቀም ፈለግ ዲቢ ዲቢ ጂሜል ዶት ኮም ኢሜይላችሁ፣ አክቲቭ የሆነ ነው መሆን ያለበት ኢሜላችሁ ቨሪኬሽን ስለሚልክ በኢሜይላችሁ እሱን ማስቀመጥ የግድ ይላል ማለት ነው። ስለዚህ ስስቀመጥ፣ ኢሜል አስቀመጡ፣ ስልክ ቁጥር አስቀመጡ። ከዚያ እዚ ጋ ለምሳሌ ስትሬት አድረስ ደብረ ማርቆስ ልላችይላለው። ለምሳሌ ደብረ ማር ደብረ ማርቆስ ደብረ ማርቆስ ይሄኛው ኦፕሽናል ስለሆነ ልትፎ ሲቲ ደብረ ማርቆስ አርኩት ስቴት ማህበ ኢትዮጵያ ኦፕሽናል ስለሆነ ቲናንበር ቶ አለ ኦፕሽናል ከሆነ እዚህ ጋር ለምሳሌ ዘጠኝ አስራ ሁለት ዘጠና ስምንት ስስት አርባ ሶስት ላደርገው ይችላለሁ። ዜን ከዚህ በኋላ በኢትዮጵያ ብር ነው ከፍል በኢትዮጵያ ብር ስለዚህ ዶሜን ኔም ከቴሌ ለመከራየት አይደል? ስለዚህ የምንፈልገው ነው። በቴሌ ብር ነው መክፈል የምንችለው ወይም በንግድ ባንክ። ስለዚህ ኢትዮጵያ ብር ነው ዶላር ስለማናገኝ የግድ ቲቪ እንመርጣለን። ከዛ ፓስወርዳችሁ ግን ሶ ኮምፕሌክስ መሆን መቻል አለበት። ለምሳሌ እኔ አሁን የምጠቀመውን አሳያችኋለሁ። ካፒታል ኤ አንድ ቢ ሁለት ሲ ሶስት ዲ አራት እስከዚህ ጋር ከፊት አፍ ሰሪ እንተጠቀም እንደዚህ፣ ስትሮንግ አረንጓዴ ሲበራ ፓስወርዳችሁ ስትሮንግ ነው ማለት ነው። ከታች ላይ የምትመጡና በተመሳሳይ አንድ ኤ ካፒታል አንድ ቢ ሁለት ሲ ሶስት ዲ አረፍ ተመሳይ ተመሳሳይ ኮንፊርም ማድረግ ነው። እዚህ ላይ ፓስወርዳችንን ነው ዘለ ሰጠሁት፣ እዚህ ላይ ሰጠሁት። ከዚያ ዩር ፒት ኒም ማትረሱት። ይሄ ነገር አንዳንድ ፓስወርድ ብትረሱ ቬሪፋይ ለማድረግ ስትፈልጉ የምትጠቀሙ ስለሆነ ማይረሳ፣ ለምሳሌ ማን ያልሆትን፣ እዚያ ላይ ሳራ ነው አይደል አልኩስ፣ ሳራ ስለዚህ እዚህ ላይ የሳራ ሳሪ ቾ ልለው ይችላል፣ ሳሪ ጆ የሚል ስልስም ነገሮችን እስቀምጣለን። ከዚያዚች ላይ አይ ሃቭ ሪድ ኤንድ አግሪ ቱ ዘ ተርምስ ኤፍ ዘ ሰርቪስ ያንቡት። ያው ህጎች ናቸው ማክበር ያለብን ህጎች ናቸው። ሞር ማንበቡ ሁሉን ነገር ቀላል ያደርገዋል። ከዚያዚ ላይ ሬጂስተር እንሏለን። እሺ ችግር የለውን ከዚያ ቬሪፊኬሽን ኢሜይላችሁ ላይ ቅድም ያስገባችሁት ኢሜይል አሁን ለዚህ ነው የሚጠቅማቸው፣ አይታችኋል። ስለዚህ ኢሜይላችሁ ጋር ይገባላችኋል። አንዳንዴ ስፓም ሊያደረገው ስለሚችል ስፓም ላይ ገብታችሁም ቸክ አድርጉ። ስፓም ላይ ሊያደረግባችሁ ይችላል። ብዙ ጊዜ እንዲህ አይነት ኢሜይሎችን ስፓም ሊያደረገው ይችላል። ለምሳሌ እኔ አሁን ስፓም ላይ ያገኘሁት ስፓም ላይ ያገኘሁት ቬሪፊኬሽን በሊንክ ነው የሚልክላችሁ። እሱን ሊንክ እናንተ ወደ ኮምፒውተራችሁ ላይ ኮፒፔስት ብላችሁ መጠቀም ይቻላል ማለት ነው። ኮፒ ዋር የለበለውና አጋጣሚ ስልኬ ላይ ነው ኢሜይልን ቼክ እያደረግኩ ያለሁት እኔ። እስኪ ፐርሰናል ፋይል እዚህ ጋ የራሴ ፋይሎች የማስቀምጥበት ቦታ ነው። እዚህ ቴሌግራም ላይ ልምጣና ቁጥር ስላልካይ ይሄንን ክሊክ ላረገው። ሶሪ ፈልገው እዚህ ቦታ ላይ እንዲመጣ አልነበረም። እዚህ ጋር ላይ ድና ይህን ራይት ክሊክ ኮፒ ሊንክ ለባል ና ክሮም ላይ እንዲመጣ ላይ ነው የምፈልግ፣ እዚያኛው ላይ አይደለም። ስለዚህ ላይ ኢንተር ፔስት ብዬ ኢንተር አልኩት። ሎጊን ላርግ ወይ እያለኝ ነው። ሎጊን እንዲያረግ ዘርኔምና ፋስወርዱን ገጣሚ ሪመምበር ማድረግ እንችላለን። የራሳችን ፕራይቬት ኮምፒውተር ከሆነ ችግር የለው፣ አሊያ ግን ባናደርገው ይመከራል። ከዚያ 23 አይ ብዬ ሎጊን እላለሁ። እነዚችን ኮድ ሰጠሁት። ዚስ ኢሜል ቬሪፊኬሽን ኪ ሃዝ ኤክስፓየር ፕሊስ ሎጊን አጌን። ኦኬ ሶሪ ኤክስፓየር አድርጓል ማለት ነው።

ኬስ ልክ ያለ ያለ ነው። ቼክ ላድርግ። ኢሜይል ጋ አካ ያውታል አሁን ኮፒ ሊንክ የቅደሙ ቴሌግራም ጋር ወደ ኮምፒውተር እንዳገኘው ቴሌግራም ጋ ልላከውና ቴሌግራም ጋ ገብቼ ምን ላርገው ኮፒ ለማለው ሰሪ አሁንም ትንሽ ሳልዘገይ አልቀረሁም። ከዘገየው አዲስ ታብ ልክፈት። ስለዚህ እዚህ አዲስ ታብ ላይ ፔስት ለምን እና ኤንተር ላይ ያለው እስኪ ቅድም የነበረበት ቦታ ይሄ ነው። አሁን እዚህ ጋር መጣሁ። ኦኬ አሁን ገባልኝ ማለት ነው። ስለገባ እዚህ ሲሜል ቬሪፊኬሽን ሃዝ ቢን ኤክስፓየርድ ፕሊዝ ሪኩዌስት ኒው ነው የሚለኝ። አሁንም እንዴት አለ ይህ አሁነበ ዘግይተሃል እያለየ ነው። አሁንም ሶሪ እንዴት አይነት ለምንድነው እንደዚህ የሚላኝ?

ቬሪፋይ አርጎልኛል ቅድም ሴብ ስላሉት ፓስወርድ ብንወስድ ያመጣልኝ፣ ካልሆነ ግን ስለማያመጣላችሁ ዩዘርኔምና ፓስወርድ ላ ኢሜላችሁና ፓስወርድላችሁን መጻፍ የግድ ይሆናል ማለት ነው። ስድስት ዩ ሲዩ ሰጠዋለው ሎጊን። እንግዲህ ሎጊን ካረግን በኋላ እኛ የምንፈልገውን የዶሜን አይነት ዶት ኢዲዩ ዶት ኢቲ ወይም ደግሞ ዶት ምን ምንፈልገውን ዶሜን እዚህ ጋር እንመርጣለን ለምሳሌ እኔ ሱፐር ማርኬት ከሆነ የምፈልግ ሱፐርማርኬት ማርኬት ዶት ኢዲዩ ዶት ኢቲም እያደረግ ሜል እችላለሁ ለምሳሌ እኔ ዶት ኮም ዶት ኢቲ ላደረገው እችላለሁ ከዚህ ላይ ሬጂስተር እዚህ ላይ በዚህ ሬጂስተር ስንለውም ይመጣልና ነገር ላይ ተከትለን እንሰራለን እዚህ ጋር ሬጂስተር ካልነው በኋላ አሁን ሊአምላ ማረጠኝ እንትን እያለ ሱፐርማርኬት ዶት ኮም ዶት ኢቲ ነው የምሰጠውት። ይሄኛው ርካሽ የሆነው ነው ወይ? ይህ ሌሎቹ የትምህርት ሲሆን ዳታ ቤዞቹ እንደ የዳታ ቤዙ የምፈልገው የዳታ ቤዝ አይነት ይወስነዋል። ስለዚህ ሰርች ልበለው እና ያመረጠኛለን የአምበ ዶት ኮም በዶትኮም ያማረጠኛል እዚ ላይ እንደምታዩት 550 ብር ጀምሮ አለን የሚለኝ። ዶትኢቲ ከጨመርኩበት 550 ብር አለ። ይሄኛው ዶት ኢዲዩ ቢሆን ሳስኪ ቆይ ስንት ይሆናል? ዶት ኢዲዩ ዶት ኢቲ በናደርገው ዶት ኢዲዩ ዶት ኢቲ ብናደርገው አክቹአሊ ከ550 ብር ጀምሮ አለ። ይሄኛው ግን ከዚህም በላይ ፖስቲንጎቹ ፓኬጆችን ላይ ማየት ካስፈለገ ፓኬጆችን ማየት ይቻላል። ኤክስፕሎር ፓኬጅን አውስ ብሎ ምን ያክል አንትኖቹ የሚሰጠኝ ፓኬጅ አሁን ላይነክስ ዊንዶስ ሆስቲንግ ዊዝ ማይስኩል ዲቢ ነው የምፈልገው ወይስ ከምን ጋራ ከማይስኩል ዳታቤዝ ጋራ ነውና የሚጀምረው ለምሳሌ 650 ብር አኑዋሊ ነው ክፍያው። አምስት ጂቢ ስቶሬጅ አለው። አምሳ ጂቢ ባንድዊድዝ አለው። አንድ ዳታ ቤዝ፣ አምስት ኢሜይል አካውንቶች ይኖርታል። ፍሪ ዋን ዶሜንን ፎር ዋን ይር አንድ ፍሪ ዶሜን ይሰጠናል ማለት ነው አብሮ ከዚያ ሰብ ዶሜኖች ፍሪ ሴሴል ሆስቲንግ ዋን ሆስቲንግ ነው። ወይም ደግሞ ላይነክስ ሲልቨር ከሆነ ሁለት ሺ ብር እያለ አምስት ሺ ብር ፕላቲን የሚባለው አለ በላይኔክስ ከሆነ ይህንን እናንተ በምትፈልጉት መንገድ ዊንዶውስ ዌብ ሆስቲንግ ከሆነ ደግሞ በምትፈልጉት መንገድ እየቀያየራችሁ ቸክ አድርጉ እና አንደኛውን ምን ማድረግ ነው ኦርደር ማድረግ እንችላለን። ለማንኛውም ስቶሬጃችን ሀያ ሲሆን ወደ ሁለት ሺ ብር ሶስት ስንቶ ሲሆን ወደ አምሳ ጂቢ ስቶሬጅ መቶ ጂቢ አስር ዳታ ቤዝ አይታችሁታል ከአምስት ሺ ሁለት መቶ ወር ከሆነ አስር ዳታ ቤዝ አለው። መቶ ጂቢ አለው። ዘጠና ኢሜል አለው። አንድ ፍሪ ዶሜን ፎር ዋን ኢየር አለው። አንድ ሊሚትድ ሰብ ዶሜኖች አሉት። አንድ ሊሚትድ ታጅታል ሰብ ዶሜን፣ ለምሳሌ ላይበራሪ ሲስተም እንዲኖረው፣ ሬጂስተር ሲስተም እንዲኖረው እና ሌሎች ሲስተሞች እንዲኖረው ስንፈልግ በስሩ ለምሳሌ የሆነ ኮሌጅ ቢሆን የኮሌጁ ስም እዚያ ላይ እንዲያመጣላችሁ ከፈለጋችሁ ላይበራሪ ዶት የኮሌጁ ስም ዶት ኢዲዩ ዶት ኢዲ፣ እንዲሁም ሰብ ዶሜን ምንላችሁ እንደዚህ ሲሆን ነው። እነሱን አስብሩ። ዌብ ሆስቲንግ ሆስት ማድረግ ትችላለች ማለት ነው። በዚያ ተመሳሳይ ሶ እነሱን ነገሮች የምትፈልጉትን ከዚያ በኋላ ኦርደር ነው ማለት ነው። ኦርደር ነው ትሉታላችሁ። አውት ኦፍ ስቶክ ኦኬ፣ ሶሪ ምንድን ነው ኦውት ኦፍ ስቶክ ያለኛ ያለው ሰው ለማንኛውም ወደዚህ እንመለስ እና እዚ ጋር ስንመጣ ለምሳሌ ባለ 551 ሱፐር ማርኬት ከሆነች ይህን ቸክ አውት እናደርግና እዚህ ጋር መጥቼ የምፈልጋቸውን ነገሮች ከሰጠሁት በኋላ ኖ ሆስቲንግ ክሊክ ቱ አድ ነው የሚለው። እዚ ጋር ለሆስቲንግ ክሊክ ቱ አድ ብለን እዚህ ላይ እንትኖችን ማየት እንችላለን። እንዳቀደሙ እንደው ባክል በለውና እዚው ላይ ከዚህ በኋላ ይችን ኮንቲኒው ብለን ኦርደር ማድረግ ነው፣ ክፍያችንን ማመቻቸት ማለት ነው። ስለዚህ 550 ብር ከፍዬ የሚያማገኛትን አገልግሎት አገኛለሁ ማለት ነው። ለሱፐርማርኬት የሚሆነኝ ፎር ዋን ኢየር ነው። እንግዲህ ከፍ ካለ ያደገ ያደገ ሲሄድ ብሩም የጨመረ ይሄዳል ማለት ነው። ከዛ ዚች ላይ ሸካዋት ልበልትና፣ ዚች ጋር ሸካዋት ብዬ ይህን ቸክ ማድረግ ችላለሁ። መክፈያ በቴሌ ብር በባንክ ስንመርጣለን። ከዚያ መጨረሻ ላይ አግሪድ ብለን ኮምፕሊት ኦርደር ስንለው ምን ያደርግልናል? መክፈያ ደረሰኝ ይሰጠናል ማለት ነው። ኢንቮይሱን ይልክልናል። ኢንቮይስ አን ፔድ አያችኋት፣ ስትከፈል ፔድ ትሆናለች። ቺ ነገር ከዚያ በኋላ ይህን ወስደን እንከፍላለን። በከፈል ነው ደግሞ ክፍያ ደረሰኝ ነው ስንከፍል እዚጋ መክፈያ አካውንት ዝላ ያሳይናል። በቴሌብር ወይም በንግድ ባንክ መክፈል ትችላላችሁ። ነው ሰማንያ ስምንት ሰማንያ ስምንት ነው የቴሌብር መለያ ቁጥሩ። ወይም ደግሞ ከፍላችሁ ከጨረሳችሁ በኋላ የምታረጉት ምንድን ነው? ይህን ከከፈላችሁ በኋላ ከእንትና ይችን ወስዳችሁ የምታስገቡበት አለችን ትይዙና፣ ኢንቮይስ ናምበር አለች አለች። ይችን ክፍያ ከፍላችሁ እንደጨረሳችሁ ስትከፍሉ ይችን ኢንቮይስ ናምበር ምን ማድረግ አለባችሁ ባንክ ላይ በቅንፍ ከስሙ ቀጥሎ ቺንኮድ ታስቀምጣላችሁ ማለት ኢንቮይስ ኢንቮይስ አይዲ ብላችሁ ከዚያ ለቴሌ ላይ ለሚገኙ ኦፕሬተሮች አሉ 94 ላይ ደውላችሁ ማግኘት ትችላላችሁ ኦፕሬተሮች አሉ የቴሌ ኦፕሬተሮች እነሱ ለተደውሉና የከፈላችሁበትን ኢንቮይስ ስካን አድርጋችሁ ትልኩላችኋላችሁ እነሱ አክቲቭ ያደርጉላችኋል ከዚያ በኋላ እንደገና ተመልሳችሁ ሎጊን ነው የምታደርጉት ሎጊን ታረጋላችሁ እናንተን ዶሜን ምን ማድረግ ትችላላችሁ አክሰስ ማድረግ ትችላላችሁ ማለት ነው አክሰስ ማይ ዶሜን ብላችሁ ትገቡና አክሰስ ማድረግ ትችላላችሁ ማለት ነው። አይታችሁታል። እዚህ ጋር ሱፐርማርኬት ዶት ኮም ዶት ኢቲ። ከዛ እዚህ ላይ አሁን ፔንዲንግ ይለኛል። ፔንዲንግ ማለት ክፍያ ስላልተከፈለ ምንድን ነው ማለት ነው። እስከሚከፍል ቸክ አድርገው ልክ የላችሁ ማለት ነው። ከዛ እዚህ ላይ ከተከፈለች በኋላ ግን ማኔጅ ዶሜን የምትል ነገር ትኖራለች። እሷን ማኔጅ ዶሜን የምትባለው ስንገባ ዶሜናችን ነው ማኔጅ ምናደረገው። እርግጥ ዶሜናችን ምንምን ምን እንደሆነ ክፍያው ተከፍሏል አሁን ማለት በዋናነት መጨረሻ ላይ ክፍያም ከፍለን መጨረሻ ላይ የሚጫንልን ነው ማለት ነው። እሱ ከተጫነ በኋላ እኛ ሆስት ተደረገ የሚባለው ይሄ ከተጫነልን ነው። ይሄ ሰርተፊኬት ካልተጫነ ዶሜን አክቲቭ አይሆንም። እንደዚህ ኢረር ይሆናል። ስለዚህ ይች ምን ታስፈልጋለች ታስፈልጋለች ከዚያ በፊት እዚ ጋ ክሊክ ስናደርገው አክቹዋል ክፍያ ስላልተከፈለለት አሁን አይሄድልንም። ፔንቲንግ ነው የሚለው ክፍያው። ስለዚህ ፔንቲንግ የሚለው ክፍያ ከከፈላችሁ በኋላ ግን ዶሜኑን ማኔጅ እንድታደረጉ እናንተ የምትፈልጉትን ፋይል ውጭ ላይ የሰራችሁትን ሌላ ቦታ ሰርታችሁ ጨርሳችሁ አምጥታችሁ እዚህ ላይ አፕሎድ ማድረግ ነው ማድረግነ ላይ መሰቃየት አያስፈልግም እዚያው ላይ መስራት ይቻላል እነሱ የሚለቁላችሁ ላይ አሊያ ግን ውጭ ላይ ሰርታችሁ አምጥታችሁ እዚያ ላይ መጨረስ ይቻላል ይህን ይመስላል እንግዲህ ለዛሬ ይዤላችሁ የመጣሁት ሌሎች ተጨማሪ ነገሮችን ከፈለጋችሁ ኮሚኒኬት ማድረግ እንችላለን ኮሜንት ላይ ያስቀምጡልን ላይክ ሰብስክራይብ ሼር በማድረግ አበረታቱን አመሰግናለሁ ሰላም